ሐምሌ 4 2006 ዓመተ ምህረት በበኒን ተቃውሞ ላይ የነበሩ የተያዙ ወንድሞቻችን ዛሬ በአራዳ ምድብ ችሎት አቃቤ ሕግ የሐሰት ምስክር ለማስደመጥ ቀርበው ነበረ። ዛሬ ከዛሬው ጋር በአጠቃላይ ለአራት ጊዜ ቀርቧል። እነዚህ ወንድሞቻችን አቃቤ ሕግ አለኛለሁ ያለ የ25 የሐሰት ምስክሮች ለማስደመጥ በመጀመሪያው አለኛለሁ ያለ ምስክር ለማስደመጥ ላይ 16 የሐሰት ምስክሮችን አቅርቦ 9 የሚሆኑ የሐሰት ምስክሮቹ ቀርተው ነበረ። ዘጠኙ የሐሰት ምስክሮቹ የቀሩበት ምክንያት ይዘው እንዲቀርብ ዳኛው ትዕዛዝ አስተላልፎ ነበረ። በአስተላልፎው መሰረት በቀጣዩ ቀጠሮ ስድስት የመጡ ሲሆኑ አስራ ዘጠኞቹ ደግሞ ቀርተው ነበረ። እነዚህ የቀሩትን ተይዘው እንዲቀርቡ ዳኛው ትዕዛዝ አስተላልፎ ለነሐሴ ቀጠሮ ሰጥቶ ነበረ። ነሐሴ ሀያ ላይ አቃቤ አለኝ ካላቸው የሀያ አምስት የሐሰት ምስክሮች ውስጥ አንድ ሰው ብቻ ነበረ መቅረብ የቻለው ሳጅን ደጀኔ እንዲነሳ ነበረ የቀረቡ በአጠቃላይ ሀያ አራቱ አልቀረቡም። ያህ ነገር ዳኛዋን ያስቆጣት በመሆኑ እነዚህ ሰዎች ተይዘው እንዲቀርቡ ትእዛዝ አስተላልፋ ነበረ። ካለበለዚያ እነዚህ ሰዎች ተይዘው መቅረብ ካልቻሉ ያው እነዚህ ሰዎች እንደሚለቋቸው በግፍ እየተንገላቱ እንደሆኑ እንደምትለቃቸው ተናግራ ነበረ። እዚህ ጋር የነሐሴ ሀያ ላይ ይታይበት የነበረው ወንጀል አምስተኛ ወንጀል ችሎት ዝቅ ብሎ ወደ ስድስተኛ ወንጀል ችሎት አልፎ ነበረ።

ችሎቱ ሳይታደም ቀርቶ ለመስከረም 14 ቀጥሮ ተሰጥቶ ነበረ። በቀጠሮ መሰረት ዛሬም እነዚህ ወንድሞቻችን ፍርድ ቤት ቀርበው ነበረ። ነገር ግን አራተኛ ተከሳሽ የሆነችው ፎዚያ ከድር ባልታወቀም ከቃሊቲ ማረሚያ ቤት ፍርድ ቤት መቅረብ አልቻለችም፤ ምክንያቱ አልተገለጸም። እነዚህ ወንድሞቻችን አቃቤ ሕግ አለኝ ያለው የሀሰት ምስክር ከ ሃያ አምስት ውስጥ ስድስቱ አቅርቦ ነበረ። ከነሱ መካከል ውስጥ ኮንስታብል አበበው ይታየው፣ ኮንስታብል አንድነት ተፈራ ሳጅን አሸናፊ ቶማቶ፣ ረዳት ሳጅን ሀብታሙ በላይ፣ ምክትል ሳጅን ደጀኔ ዲነሳ እና ኮንስታብል ነጋ ብርሃኑ ነበር። ከነዚህ መካከል ከስድስቶቹ መካከል ምክትል ሳጅን ደጀኔ ዲነሳ ከዚህ በፊትም የተለያዩ ወንድሞቻችን ላይ የሐሰት ምስክሩን ይሰጥ የነበረ ግለሰብ ነው። ከዚህ በፊት በነበረው ጳውሎስ በነበረው ላይ በነ ኢሳቅ ላይ በነ ኢሳቅ ያሲን ላይ የሐሰት ምስክሩን የሰጠና የለመደ የሐሰት መስካሪ መሆኑ የታወቀ ግለሰብ ነው። እናም እነዚህ እነዚህ የሐሰት ምስክሮች አቃቤ ሕግ አለኝ ባለው መሰረት አቅርቦ ነበረ ዳኛው ሙሉ መሟላት አለመቻላቸው እና እንዴት እንደመጡ ጥያቄዎችን አቅርቦ ነበረ። ምክንያቱም ሀናሴ ሀያ ሶስት ለሱ ጊዜ በቀረበው መሰረት ላይ ተይዘው እንዲቀርቡም ጭምር ነበረ ብይን የተላለፈውን። ነገር ግን እነዚህ ሰዎች እዛ ቦታ ላይ ተደዋውለው እንደተገኙና በስልክ ተደውሎላቸው እንደመጡ ቃላቸውን ሰጥተዋል። እነዚህ ምስክሮቻቸው ቦታው ላይ ከተገኙ በኋላ ዳኛው አራት ብይኖችን አስተላልፈዋል። አንደኛ ብይን አራተኛ ተከሳሽ የሆነችው ፎዚያ ከድር በምን ምክንያት የቀረበችም ምክንያት ከማረሚያ ቤት ይዘው በቀጣይ ቀጥሮ እንዲገኙ ትዕዛዝ አስተላልፈዋል። ሌላው አቃቢ ህግ አለኝ ያላቸው የሐሰት ምስክሮቹ በማን ላይ ቃል ምስክራቸውን እንደሚሰጡ ማን ላይ ምስክር ቃላት ማን ማን ላይ ቃሉን እንደሚሰጥ ነጥሮ እንዲወጣና ትዛዝ አሳልፏል። ይሄ የሚመጣው በአጠቃላይ 25ቱም ላይ መመስከር የፍትህ ስርዓቱን የሚያዛባ በመሆኑ የሚመሰክረው ምስክር በማን ላይ እንደሚመሰክር ተለይቶ እንዲወጣ ትዛዝ አሳልፏል። ሌላው ደግሞ የአራዳ ፖሊስ መምሪያ የቀሪ ምስክሮችን 19 ተይዞ እንዲቀርቡ ተይዞ እንዲያቀርብ ትእዛዝ አስተላልፈዋል። ሌላው ደግሞ የዛሬ ዛሬ የቀረቡት ስድስት ያሰት ምስክሮቹ በሚቀጥለው የቀጠሮ መሰረት ላይ ምንም አይነት ጥሪ ሳይደረግላቸው ምስክሮቹ ራሳቸው እንዲመጡ ትእዛዝ አስተላልፎ ለመስከረም 29 ተለዋጭ ቀጠሮ ሰጥተዋል። የዛሬው የአራዳ ምድብ ችሎት የነበረው የችሎት ሂደት ይህን ይመስላል ነው። ሰላም አለይኩም ወራህመቱላሂ ወበረካቱ አድማጮቻችን የዕለቱ አጫጭር ዜናዎቹ የስካውኖች ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።